በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት ሀዘኑ በቅ- ይቀጠቅጣችኋል እግዚአብሔርን ለማማት እንደ ዮሴፍ ያለ ብዙ ምክንያት ያለው ሰው በመጽሐፍ አልታየም ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆማችሉ ትርበተበታላችሁ ድንጉጥና ፈሪዎች ትሆናላችሁ ቁጭ ውጭ ብላችሁ የተማራችሁትን ዝናብ የደበደባችሁን ፀሐይ የወረደባችሁን ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳው። አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ። አብሬ ወጣለሁ እያለ እንዴት ይቀራል ብላችሁ ታስባላ። እግዚአብሔር ብቻውን የተወሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየነው ብዙ ጥቂት የሚሆንብን የነካ ነው የሚደርቅብን፣ ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከእኛ ጋር ሳይኖር ሲቀር። እግዚአብሔር ከእነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑ፣ ባለ ግርማዎች ነው የሚሆኑ። እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከእኛ ጋር ይሆናል። እኔ አንተ ጋራ እሄዳለሁ ልውል እግዚአብሔር ለባሪያው ለሙሴ የነገረው የሚያጽናና ቃል ነው። አብሬህ እሆናለሁ፣ አብሬህ እሄዳለሁ ደግሞም አሳርፍሃለሁ ይለዋል። ኦሪት ዘጸአት ምዕራፍ 33 ቁጥር 14። ሙሴም እንዲህ ይለዋል አንተ ከእኛ ጋር ካልወጣህስ እባክህን እዚያ አታውጣን። ይለዋል እግዚአብሔር ቸር አምላክ ነው። እግዚአብሔር ሩሩህ አምላክ ነው። እግዚአብሔር ፍቅር ነው። በዚህ በዕብራውያን መልእክት ምዕራፍ ስድስት ላይ እንዲህ ይላል፣ እግዚአብሔርን ስላገለገላችሁ ቅዱሳንንም ስለምታገለግሉ እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ ዓመፀኛ አይደለምና ይላል። ልብ በሉ እግዚአብሔርን ያገለገላችሁትን ለስሙ ያሳያችሁትን ፍቅር የእግዚአብሔርን ሰዎች ቅዱሳንን ማገልገላችሁን እግዚአብሔር አይረሳም የሚል የሚያጽናና ቃል ነው ያለው። ኦርቶዶክሳውያን እግዚአብሔር ምንም ምን አይረሳም የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል እግዚአብሔር አይረሳም ይህ ምንኛ ያጽናናል ምን ማለት መሰላችሁ ለቤቴ ያደረጋችሁትን ያረሳውም ነው የሚለው ቁጭ ብላችሁ የተማራችሁትን ዝናብ የደበደባችሁን ፀሐይ የወረደባችሁን ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳውም አስራት በኩራት ያወጣችሁትን ቀዳማያት ያመጣችሁትን የእግዚአብሔርን ካህናት ከልጆቻችሁ አፍ ቀንሳችሁ ከኑሯችሁ ቆርሳችሁ ማህሌት እንዲቆሙ፣ ወንጌል እንዲያገለግሉ፣ ቅዳሴ እንዲቀድሱ፣ መስዋየት እንዲሰዉ የደከማችሁትን ድካም እግዚአብሔር አይረሳው። ለዚህ ነው እግዚአብሔርን ማገልገላችሁን ይረሳ ዘንድ እግዚአብሔር አመፀኛ አይደለምና ይላል። ወገኖቼ እግዚአብሔር ቸር ከመሆኑ የተነሳ የትኛውንም ጥቂት ነገር እንኳን ብናደርግ የሚረሳ አምላክ አይደለም። ለዚህ ነው በመጽሐፍ በምድረ በዳ ዘር ባልተዘራበት ስፍራ እንደ ተከተልሽኝ አስቤአለሁና ይላል። በማለዳ ለቅዳሴ የመጣችሁትን እግዚአብሔር ያስባል። እስከ ዛሬ የደከማችሁትን ድካም እግዚአብሔር ይለካዋል፣ እግዚአብሔር ይቆጥረዋል። እዚህ ያመሻችሁ ውርጭና ብርድ የተመታችሁትን እግዚአብሔር ያየዋል። ምንም በድካም እንኳን ቢሆን የምናደርገውን ጥቂት ነገር እንደ ሙሉ ነገር እግዚአብሔር ይቆጥረዋል። ይህ ምንኛ ያጽናናል። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤአለሁና ይላል። ለምለም መስክ ሳናዘጋጅላችሁ አራያና አብነት ሳንሆናችሁ ጉድለታችሁንና ድካማችሁን እንደሚገባ እንኳን ሳናግዛችሁ ጩኸታችንን ታግሳችሁ እግዚአብሔር ይናገራል ብላችሁ በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስብ ያለሁና ይላል። በእኛ መካከል ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋል እግዚአብሔር ያስባችኋል። አይናችሁ ደስ የማያሰኝ፣ ጆሯችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁ፣ ተስፋችሁን አለመጣላችሁን ከአንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳው። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም፣ ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፎ አልመሰላችሁ! ኦርቶዶክሳውያን፣ እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተን ጠባ ለኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ እንዴት ይረሳናል እንዴት ይተወናል ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው ችንካር የተበሳበትን እንዴት ይረሳል ዋጋ የከፈለበትን እንዴት ችላ ይላል እኔ ከአንተ ጋር እሄዳለሁ አሳርፍህም፣ አለው እኮ ሚለው ለዚህ ነው ወገኖቼ፣ የእግዚአብሔር ሰዎች ስንሆን እመኖኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን የሆን እየመሰለን የተሸበር ነው። እኛንን ብቻችንን የሆን እየመሰለን የደነገጥ ነው። እኛንን ምን ዱብዳ የደረሰብን እየመሰልን የታወክ ነው። እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ከአንተ ጋር እሄዳለሁ የሚለው ሙሴ በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ። የበረሃ ዋዕይ ስለሚ ባት ከተማ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብፅ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሀሳብ ገብቷቸዋል እና ሙሴ አንተ ካልወጣህማ እኛ እንወጣም፣ አለው። ኦርቶዶክሳውያን የኔና የእናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን፣ አንተ እኮ ከእኛ ጋር ከሌለህ ነው፣ አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን ተናግረን የማንሰማው እግራችን ነክቶት የሚደርቀው እግዚአብሔር እኮ ከእኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከእኛ ጋር ከወጣ እግዚአብሔር ከእኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቶዎችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን፣ አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከእኛ ጋር ይሄዳል። ነበልባል የሚያበርድላቸው ዋዕዩን የሚያሳልፋቸው ዘር ባልተዘራበት ስፍራ መና የሚያወርድላቸው እርሻ ባያርሱም ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል፣ ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ሀያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱ አብሯቸው ወጥቷል ኝነት ቱሩክሳውያን ምእመናን የትም እንሂድ፣ የት እንዴትም እንኑር፣ እንዴት በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፤ እግዚአብሔር አብሯችን ይወጣ፣ እግዚአብሔር ከእኛ ጋር ይሄዳል። የሚያሳስበን ሱ ወገኖቼ፣ ዳዊትን ላስታውሳችሁ። ልጁ አቤሴሎም እያሳደደው ሳኦል ጦር እየወረወረበት ገዢው ራሱ ሳኦል ጨክኖ እያሳደደው ዳዊት አንድ ነገር ብቻ ነው የሚለው። ምንድን ነበር የሚለው? አንተ ፊትህን ከእኔ ለምን ትሰውራለህ? ነው የሚለው ክርስቲያኖች። ወይ የሁላችንም ብርቱ ፈተና፣ የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከእኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እንዳናዝን፣ ንደሰት ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከእኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል፣ አብሮን ከሄድ እኔ ከአንተ ጋር እሄዳለሁ፣ ደግሞም አሳርፈሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከእኛ ጋር ይወጣል፣ እግዚአብሔር ከእኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልግ። አብርሃም ታስታውሳላችሁ። ከቤቱ ሲወጣ ስለሚሄድበት ቦታ አያውቅ። ስለ መልካም ምድሩ አልጠየቀም። ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶን እኮ ነው የወጣው። አታስታውሱ? ባዶን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንዴም ሶስት ጊዜ ነው የተንከራተተው። ምንም ነገር ሳይኖረው ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው የሚሄድበትን እንኳን ያላወቀው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ ነው የሆነው። እግዚአብሔር ከእነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ፣ ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለ ጸጋ ሆኖ ነው የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ እግዚአብሔርን በመፍራት ከኖራችሁ አባንጦንስ እንደመከረው የትም ሁን የት ማንም ሁን ማን

እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኖ ምንም ባይኖራችሁም እግዚአብሔር ያኖራችሁ። አሁን እኮ ብርቱ ሐዘን የሚገባ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ አብርሃምን ይወት ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱን መቆጣጠር እስከማይችሉ ድረስ ነው የተጠለቀለቀው። ግን እኮ አያውቀውም፣ ምድሩ ግን እኮ አያውቀውም። እግዚአብሔር ባረከው። እንደ ተንከራተተ አልቀረ፣ እግዚአብሔር አሳረፈው። እያቸው አሳረፈሃለሁ ማለት ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የለ። በጸሎታችንም በኖሯችንም ዋናው ጥያቄያችንም የሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀጥመናል፣ እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል እገ እግዚአብሔርን እናስባለን። እግዚአብሔር አለ እኔ ከአንተ ጋር ይሄዳለሁ ብሏል ተጠቅሟል ይህንን ማመን አለብን ምዕመናን። ይኸው አብርሃምን ይሁ ቃል ኪዳን ገብቶለት እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት አንድም ልጅ ሳያገኝ ዘጠና ዘጠኝ ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን በበቃበት ሰዓት መጣለት። እያችሁ ከአንተ ጋር እሄዳለሁ አለው። ይሄው መቼ አሳፈረው? እመኑትና ያሳፍራችሁ እንደሆነ እስኪ እዩት። ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። እንደውም ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከእሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። አብሮት ሄዷላ፣ አብሮት ኖሯላ። ወገኖቼ ያዕቆብን ስላስታውሳችሁ፣ ወንድሞ አባሮት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመ ከፍቶን ሆድ ብሶት ነገር ተዘበራርቆብን አርቆብን እንኳን ቢሆን ላትረሱ እግዚአብሔር በመንገዳችን እግዚአብሔር በጎዳናችን እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከእኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት እኮ ነው። እንዲህ ያሉ በፈተና ጊዜያት እኮ ነው። ወገኖቼ እንዲህ ያሉ የመከራ እንዲህ ያሉ የፈተና እንዲህ ያሉ የጭንቅ ጊዜያት እመኖኝ የበለጠ እግዚአብሔርን ማወቂያ የበለጠ የእግዚአብሔርን መለኮታዊ ጥበቃ የበለጠ እግዚአብሔር ለእኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻውን በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው ወገኖቼ ይህና አምላክ ቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት በፈተናዎች መካከል እንዳሻገረ በመከራዎች መካከል እንደደረሰልን፣ እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያድርግላችሁ ትባባሉ እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርት ሌሊቶች ሊሆኑ ይችላል። የበለጠ ጸሎት የምታደርጉበት የበለጠ ወደ እግዚአብሔር የምትቀርቡበት የበለጠ የእግዚአብሔርን ስራ የምታደንቁበት የበለጠ የእግዚአብሔርን ተአምራት የምትቀምሱበት የበለጠ ወደ እኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ነው የሆነው። ማንም የለው ግን እግዚአብሔር አለው። መሰማሪያውን አያውቅም ግን እግዚአብሔር ሲባርከው ያጥራል። እኛ የሚጠበቀው እግዚአብሔር ከእኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ አስታውቁ፣ ምንም አትደንግጡ፣ ልባችሁም አይውደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም እንዳለው፣ ክርስቲያኑ እኳ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣ ከበረሃው መና፣ በፀሐይ ዋዕይ ደመና፣ ነበልባል አብርዶ፣ አናብስት አሰግዶ፣ ሊያሻግር የሚችል ኃያል አምላክ በሆነ ከተረዳ ለምን ልባችን ይደነግጣል? ሀብት ያፈራው ተደላሎ በተቀመጠበት በወን በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው። ሀብት ያፈራው በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ወገኖቼ ያችሁ በብዙ ራዕዮችና መገለጦች ተመልሶ የመጣው እንጂ ከሆነ በኋላ ነው ወንድሙ ሳይቀር ይቅርታ የጠየቀው። እግዚአብሔር ከእሱ ጋር ስለሆነለት ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮን የተመለሱ። ምክንያቱ እግዚአብሔር ከሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ ከ አንተ ሂድ አለው። አዎ እግዚአብሔርን አምኖ ያፈረ ሰው የለም። እግዚአብሔር ከእሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥ ነው ችግር ካለፈብሽ ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱ እግዚአብሔር ከርሱ፣ ምክንያቱ እግዚአብሔር አብሮት ወጥቷል። ምክንያቱ እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ በመጨነቅ እጥብብ ኩርምት እንዳትሉ፣ የበለጠ መሰብሰብ፣ የበለጠ እግዚአብሔር ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትንገት መቅረብ ያስፈልጋል። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈዛል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናችሁ፣ ያለ ጠባቂ አልተዋችሁም። እሱ ከእኛ ጋር እንዲወጣ አንተ ካልወጣ አንተ አብረህን ተሰማራ፣ አንተ ቅደ፣ አንተ ተከተለ፣ አንተ የመስካችን አሰማሪ። ምንም የለ፣ የት እንደምንሄድ አናውቅም። አንተ ምራ፣ አንተ አሳርፈ። ጥንዶች ያሳርፋ ጣሎች ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው። ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለ ጣልን እኮ ነው ሀዘን በጥልቀት የሚጎዳ ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘንብል እኮ ነው ይሄው ፍርስ እያደረገን ያለ እኔ ከእናንተ ጋር እወጣለሁ እኔ ከእናንተ ጋር እሄዳለሁ ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል ለኛ ምንጭ እኔ ካንተ ጋር እሄዳለሁ ብሎት ሙሴን እስከየት እንደሄደ ታውቃላችሁ እስከ ደብረ ታቦር እስከ መቃብር ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷልና ሙሴ አልተለወጠበትማ ከነዓን አትገባም ቢለውም እግዚአብሔርን ከማገልገል አልተወማ። እግዚአብሔር በከነዓን አይመለክማ። ያችሁ ዮሴፍን እስ አታስታውሱ? ይህማ እንዴት ይደንቃል! ይህ ብላቴናማ እንዴት ይመስጣል! ወገኖች፣ በእውነት ዮሴፍ በባዕድ ምድር በእንግዳ ሀገር በብዙ ምክንያታዊ ፈተናዎች መካከል ከፍ ብሎ የሚያበራ ወጣት የሆነው ለምን ይመስላችኋል? እግዚአብሔር ከሱ ጋር ቀድሞ ስለሄደ ማይደ እንዲህ ይላል እግዚአብሔር ቃል ዮሴፍም ስራው ሁሉ የተከናወነለት ሰው ሆነ ይላል የተከናወነለት ሰው። ለምን አብሮት ሄዷላ አብሮት ወጥቷላ። በፈተናዎች መካከል እግዚአብሔርን ነው የሚያየው። እግዚአብሔርን ለመክሰስ ሳይሆን፣ እግዚአብሔርን ለማማት ሳይሆን፣ እግዚአብሔርን ለማመስገን ነው ህይወቱን የሰጠ። እግዚአብሔርን ለማማት እንደ ዮሴፍ ያለ ብዙ ምክንያት ያለው ሰው በመጽሐፍ አልታየም። ግንስ ለማማት ለመንቀብ ለመተቸት አይደለም። ሁሌ ፊቱ ላይ አድርጎት ይኖራል። በእስር ቤትና በሆኒ ቤት አለቃ ነው። በአለቃው በጲጢፋራ ቤት ወሳኝ ሰው ነው። ለጎረቤቶቹ ምግብ አከፋፋይ ነው። ለጠሉትና ጉድጓድ ውስጥ ለከተቱት ደግሞም ለሸጡት ወንድሞቹ ደግሞ በፍቅር ይቅርባይ። ምን አይነት ሰው ነው? ለምን ካላችሁ፣ እግዚአብሔርን በልቡ ትከሻ ይዞት ወጥቷል። በቃ መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል። ለሕያው እግዚአብሔር አስረክቶ እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅ የማትችል ሴት ሆነች እንዴት ይደንቃል አለቃውን የሚገዛ ሆነ ለምን እግዚአብሔር ከእሱ ጋር ወጥቷል እግዚአብሔር አብሮት ተሰዷል አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ግድ የለም እግዚአብሔር ከእናንተ ጋርም ተንከራታች ይሁን ግደላችሁ እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ፣ በሚሞቅ፣ በሚቀዘቅዝ፣ በሚሞላ፣ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ ሐዘን በቅ ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆም አትችሉ ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ ያቸው ስለተጣበቅንባት እኮ ነው ምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቶች ከሆን፣ ቀና ቀና ካል በምስጋና ከኖር እግዚአብሔር ሌላ ቀን ሌላ ታሪክ ያመጣል።